ተመልከቱ አዲሱ መደበኛ ትርጉም የያዛችሁ ካላችሁ ምንድን ነው የሚለው መሰላችሁ የያዘ ሰው አለ ስለ ምግባረ ብልሹነት ነው የሚለው ትግርኛው ምንድን ነው የሚለው ኤግዛክትሊ ምንድን አራት አራት ነው አምበው ተመልከቱ ስለ ክፉ ምኞት በአለም ካለው ጥፋት አምልጣችሁ ነው አለሚለው ይሄኛው አዲሱን ትርጉም ስታዩት በአለም ካለው ምግባረ ብልሹነት ምክንያት ከሚመጣው ጥፋት ነው የሚለው በዚህ ምክንያት አለም ላይ ካለው ኮራፕሽን ኢሞራሊቲ የተነሳ የሚመጣ ምን አለ ጥፋት ከዛ ጥፋት ምን አድርጋችሁ አምልጣችሁ ወገኖቼ እኛ አምላጮች ብቻ አይደለንም ማምለጥ አንድ ነገር ነው ማግኘት ደግሞ ሌላ ነገር ነው። ስለዚህ እናመልጣለንም ደግሞ ወደፊት የሚስበን ተስፋ አለ። ያ ተስፋ እጅግ የተከበረና ታላቅ የሆነ ተስፋ ነው። ምንድን ነው ካላችሁኝ፣ ልበላችሁ፣ ከመለኮታዊው ባሕሪ ተካፋዮች እንድትሆኑ ይላል። ከመሆን ወገኖች እባካችሁ እንዱ ለአንድ ደቂቃ እንኳን አስቡት። ለአንድ ደቂቃ በቂ ነው። ከመለኮታዊው ባሕሪ ስሙኝ ወገኖቼ፣ እኛ እኔ እንደዚህ ላለሁኝ ይሄን ቃል ሰዎች ሚስ አንደርስታንድ እንዲያደርጉ ስለማልፈልግ እንደዚህ ላለሁ እኔ ሰው ነበርኩ። ሰው ነበርኩ፣ አሁንም ሰው ነኝ፣ ወደፊትም ሰው ሆኜ እቀጥላለሁ። ይገባችኋል? ግን ተራ ሰው አይደለሁም። የእግዚአብሔር ሕይወት የተሰጠኝ ሰው ነኝ። ከመለኮታዊው ባህሪ ተካፋይ ማይ ጉድነስ ለምንድን ነው ይሄንን የምትለው ብትሉኝ፣ ይሄ ተስፋ በጣም ትልቅ ከመሆኑ የተነሳ አስፈሪም ከመሆኑ የተነሳ ለማሰብ እንኳ አስደንጋይ ከመሆኑ የተነሳ አንዳንድ ሰዎች ይሄንን አንብበው ኦ ትናንሽ እግዚአብሔር እንሆናለን ማለት ነው ብለው እንዳያስቡ ይገፋቸው አላባለ እንዳያስቡ። ሰዎች ነን፣ ሰው ነበርን፣ ሰው እንሆናለን። ግን ተራ ሰው አይደለንም፣ ልዩ ሰው ነን፣ አዲስ ፍጥረት ነን። ለምን የማ ህይወትን ነው የምንካፈለው። ኦልሬዲ አሁን ምን ማድረግ ጀምረናል? መካፈል ጀምረናል። ምክንያቱም እርሱ በእኛ ውስጥ ገብቷል፣ እኛ በእሱ ውስጥ ገብተናል። ሃሌሉያ አሜን። ስለዚህ የሞንትሪያል ቅዱሳን ምንድን ያሬድ የምትመክረን ብላችሁ ካላችሁኝ፣ እባካችሁ ተስፋ ብላችሁ የያዛችሁትን ነገር ሁሉ አስቀምጡት። እግዚአብሔር የተናገራችሁ ነገር ካለ እናንተ ስለፈለጋችሁት ሳይሆን የሚሆነው እግዚአብሔር ስለተናገረ ይሆናል። እግዚአብሔር የተናገረው ከሆነ እሱ ስለተናገረው ይሆናል። እባካችሁ እንደ ምልክት ቸክሉትና ተዉት እሱ። አሜን። እናንተን ግን ከዚህ በኋላ የሚያንቀሳቀሳችሁ ድራይቪንግ ፎርስ፣ የሚያንቀሳቀሳችሁ ኢንሴንቲቭ ወደፊት የሚያስኬዳችሁ የሚገፋችሁ ኃይል ይሄ ተስፋ ይሁን። ሀሌሉያ አሜን። አንድ ነገር ልንገራችሁ፣ እኔ እግዚአብሔርን ስለ ሁሉ ነገር አመሰግናለሁ። ስለምበላው ምብል፣ ስለምተነፍሰው አየር፣ ስለምለብሰው ልብስ፣ ስለ የትኛውንም ፎር ግራንትድ የምወስደው ነገር የለኝም። እንደሚገባኝ የምቆጥረው ነገር የለኝም። አይ ሊቭ ባይ ሰርፕራይዝስ አሜን። እግዚአብሔር የሆነ ነገር ሲያደርግልኝ ይገባኝ ነበር ብዬ አይደለም የምቆጥረው። እሱ ትምክት ነው ወገኖች፣ ታውቃላችሁ አለማመስገን የትምክት መገለጫ ነው። ታውቃላችሁ፣ ይህንን ወገኖቼ ይነው። እዚህ ሀገር ስትኖሩ እዚህ ሀገር ስትኖሩ እርግጠኛ ነኝ የግድ መልመድ ያለባችሁ ነገሮች አሉ። አደለ እንዴ? አንዱ ምንድን ነው? ተንክ ዩ ሶሪ። አደለ እንዴ? ጀርመን አገር መጀመሪያ አድሮ የዛሬ አስራ ምናምን ዓመት የሄድኩ ጊዜ አንድ ትልቅ ሰው እየነበሩ እና እነሱ ቤት ነበር ያረፍኩት፣ እና ልጄ እዚያ ጋር ስትወጣ በአንድ ቁ አንድ ቁንጭ ዳንከ በአንድ ቁንጭ ኢንሹሉጉን ይዘህ መውጣት አለብህ ይሉኝ ነበር። በጀርመንኛ ዳንከ ማለት ታንኪው ማለት ነው። ኢንሹሉጉን ማለት ደግሞ ይቅርታ ማለት ነው፣ ሶሪ ማለት ነው። ስለዚህ በጉንጭ ሞልተ መውጣት አለ አለበት። ስተፋ ነው የምትለው ለማለት ፈልገው ነው አይታችሁ እንደሆነ እኛ አበሾች አፕሪሺየት አናረግም። አንድ ሰው ሲያደርግ እንኳ አንደሰትም፣ አይደለም ግን አፕሪሺየት አናረግም አናደርግም። ወገኖች የልንገራችሁ ትዳራችን ውስጥ ትልቁ ችግር ይሄ ነው። ሚስት ምግብ ሰርታ ምናምን ስታመጣ ጥርቅም የእናንተን ችግር ብቻ ማወራ መስሏችኋል? የራሴንም ነው። ግን አንድ ነገር ልንገራችሁ፣ ፕራይድ ነው፣ ፕራይድ ነው። ምን እያል መሰላችሁ የሚገባኝ ነበር? ፕራይድ፣ ትልቅ ፕራይድ ነው። ዋው! ምን አይነት ምግብ ነው የሰራሽው! እንዴት አይነት ሰው ነች! በቃ ዚስ ሶ ወንደርፉል፣ ታንክ ዩ

ፍረንጆች አንድ ቢሉት ነገር አላቸው። ስለ ሰራተኞች ማናጅመንት ሲያስተምሩ ሰራተኞች፣ በስር ያሉትን ሰራተኞች ይላል፣ መልካም ሲያደርጉ ያዛቸው ይላል፣ ይገባቸዋል። ኮትዘም ወን ዘይ እኛ ግን የምናውቀው ምንድን ነው? ሲያጠፋ ያስኩ ምን ሲያደርጉ ያዛቸው ይላል።

ሁሉም ከሁሉነቱ ይድንና ክርስቶስን ነው የሚመስለው። አሜን። ግን እኛ ምንድንነው ይበዛል ይላችሁ ፈልጌ ነው። ምንድነው ይበዛል ማለት እኛ ብዙ ኮተቶች ስላሉን፣ ብዙ ምንለወጠው፣ ብዙ ምንስተካከለው ነገር አለን። ከመጣንበት ካልቸር ውስጥ ይዘነው የመጣን ብዙ ነገር አለን። እንን ገታገታለን፣ አውቃለሁኝ፣ እንቸገራለን እነዛን ነገሮች ለመጣል ግን ወገኖቼ ብንጥል ይሻለናል ለመሰልጠን አይደለም የምንጥላቸው እንትኖችን ለመምሰል ዓለምን ጥለው ክርስቶስን ለመምሰል የልጁን መልክ ለመምሰል እምንጥላቸው ብዙ ነገሮች አሉ። ስለዚህ ስለ ሁሉ ነገር እግዚአብሔር እናመሰግናለሁ፣ ስለ ጥቃቅኑ ሳይቀር። ግን አንድ ነገር ልንገራቸው አንድ ነገር ልንገራቸው፣ ኦ ሃሌሉያ! ምንም እንደሚገባኝ መቆጥረው ነገር የለኝም። ዛሬ ሆቴሌ ውስጥ ሆኜ ጠዋት ስነሳ ያለሁት በጣም ቆንጆ ሆቴል ውስጥ ነው። ጌታ ይባርካቸው እዚህ ያሉ መሪዎች ጌታ ይባርካቸው። ቆንጆ ቦታ ያለሁት እና ስነሳ እንደው ማላየው ነገር የለም እንደው ማ ይገባቻለን። ኢች ኤንድ ኤቭሪ ዲቴል እያሰብኩኝ እግዚአብሔር እና አመሰግናለሁ። ሁ አም አይ አይ ዶንት ዲዘርቭ ቱ ቢ ኦነስት ከሱ የተነሳ ነው። ሃሌሉያ ስለ ሁሉ አመሰግናለሁ። ግን ሁልጊዜ የምስጋናዬ እፍታ ወደ እግዚአብሔር የሚሄደው ስለለበስኩት አይደለም፣ ስለነዳሁት አይደለም፣ ስለኖርኩበት አይደለም። ስለ መንፈስ ቅዱስ ነው። በሕይወቴ ዘመን ሁሉ ስለ መንፈስ ቅዱስ እግዚአብሔርን አከብረዋለሁ። መንፈስ ቅዱስ ተሰጥቶኛል፣ እየተሰጠኝ ነው፣ ገናም ይሰጠኛል። ተሞልቻለሁ፣ እየተሞላው ነው፣ ገና ሞላለሁ። ወገኖች የእናንተ ተስፋ ምንድን ነው? ዋት አር ዩ ኤክስፔክቲንግ? ዋት አር ዩ ሉኪንግ ፎር ዋርድ? ዋት አር ዩ ሄዲንግ ፎር? ምንድን ነው? ሁልጊዜ ጠዋት አይናችሁን ስትገልጡ፣ በቃ ውስጣችሁ የሚመጣው ነገር፣ ሌሎች ነገሮች ሁሉ ሊያስጎነብሷችሁ ሲጫኗችሁ፣ ነገር ግን ያን ሁሉ ገፍትራችሁ ከፍ እንድትሉ የሚያደርጋችሁ ነገር ምንድን ነው ት ኤክሳይትድ እንድትሆኑ ትሬልድ እንድትሆን ጆይፉል እንድትሆን ምንድን ነው የሚያደርጋችሁ ነገር ወገኖች፣ ልንገራችሁ በዚህ ተስፋ ውስጥ የዕለት ተዕለት ደስታ ብቻ ሳይሆን የዘላለም ደስታ አለ። አሜን። ኢየሱስ ክርስቶስ ልንገራችሁ መስቀል ላይ ተንጠልጥሏል። ቀድም ስለ መስቀል ስናገር ይሰማችሁ ነበር አውቃለሁኝ። ኖ አን ነገር ግን አኔስቴዚያ ነበረው ጌታ ኢየሱስ ግን የአኔስቴዚያ ምድራዊ አንስቴዚያ አልነበረም ምክንያቱም በዚያን ዘመን ታውቃላችሁ በመስቀል ስቅላት ለሚሰቀሉ ሰዎች አንዳንድ ሂዩማኒቴሪያን ሰዎች ነበሩ በዛን ዘመንም ሴቶች እናቶች ትላልቆች በቃ እንደዚህ አሰቃቂ ሞት ሮማውያን ስለሚገሉ አንዳንድ ኮምፓሽኔት የሆኑ እናት ሴቶች ምን ያደርጋሉ ኮምጣጤ ያዘጋጁና በሰፍነግ ውስጥ አድርገው ለእንትኖቹ ይሰጧቸዋል፣ ለሚሰቀሉት። እኔ የሚገርማቸው ይፈቀዳል ይፈቀዳል ማለት ነው። ሴቶቹ ይዘው ይመጣሉ። ያንን ለምን ደው ታውቃላችሁ፣ የመጨረሻ የሚያደነዝዝ ነገር ነው። ሰውዬው መሞቱ አይቀርም አለ እንዴ። ስለዚህ ቶክሲክ ነው ምናምን ተብሎ የሚፈራ ነገር የለም። ለጉበቱ ለምን እንጠቀቅ የለም። የሚገባቸው ሰውዬው ሊሞት ነው። ግን አትሊስት የመስቀል ሞት ከባድ። ምን ደው ታውቃላችሁ፣ ስሎውሊ ነው የሚገላው፣ ስሎውሊ ፔንፉሊ ስለዚህ እነዚህ ሰዎች ምን ያደርጋሉ? ያንን ማደንዘዣ ይሰጧቸዋል ወገኖች። ሰዎቹ አይናቸውን ይጨፍኑና የሚሰቀሉት ቅጥም ያደርጉታል። ከዛ በኋላ ምን እንደሚያደርጋቸው ታውቃላችሁ? በቃ ያደነዘዛቸዋል፣ ያሰክራቸዋል እና ፔኑ ብዙ አይሰማቸውም ይባላል፣ ይባላል። ኢየሱስ ክርስቶስ በሰፍነግ ሲያመጡለት ምን አለ? ኖ! ሃሌሉያ! he said no. he refused ስለዚህ ምድራዊ አነስቴዚያ አልነበረውም። የእሱ አነስቴዚያም እንደነበር ታውቃላችሁ በብራውያን ምዕራፍ 12 ቁጥር ሶስት ላይ እንደጻፈው እርሱ በፊቱ ስላለው ደስታ በመስቀል ታግሶ በአብ ቀኝ ተቀመጠ ይላል። በመስቀል እሱ ነውርን ንቆ፣ በፊቱም ስላለው ደስታ በመስቀል ታግሶ ምንድን ነው? መስቀል ላይ ጌታ ኢየሱስ እንዲታገስ ያደረገው በፊቱ ያለው ደስታ ነው ነው በቀኝ ፍስሐ አለ ተብሎ እንደተጻፈ በቀኙ በፊቱ ስላለው ደስታ ወገኖቼ የዘላለም ደስታ በፊታችን አለ የእግዚአብሔር መንግስት ሮሜ ምዕራፍ 14 ቁጥር 17 ላይ እንደተጻፈው የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት እንጂ መብልና መጠጥ አይደለች ጆይ አንስፒካብል ኢተርናል ጆይ እናንተ የአባት የብሩካን ዓለም ሳይፈጠር የተዘጋጀላችሁ ደስታ ግቡ። ሃሌ የሚገባበት ደስታ የሚኖርበት ደስታ። ከዛ በኋላ እግዚአብሔርን እንመስላለን፣ እንደ እግዚአብሔር እንኖራለን፣ እግዚአብሔርን ለፍጥረት እንገልጣለን። አሜን። እኔ ጋር ናቸው። እየሰማችሁ ነው። ከእምነት ጋር በሆነ መስማት እየሰማችሁ ነው። እንዲሁ መስማት ብቻ አይደለም ወገኖች፣ ከእምነት ጋር በሆነ መስማት ብርሃን ውስጣችሁ እየበራ ነው። ክርስቶስ በዓይናችሁ ፊት እየተሳለ ነው። ያንን ነው የምፈልገው ወገኖች። አንድ ነገር አንስቼላችሁ ወደ ጸሎት እንሄዳለን። አዊሽ ብዙ ብናገር ግን ይህንን ይዘን እንድንጸል ይፈልጋለሁ። ለኛም ይገለጽ ዘንድ ካለው ክብር ጋር ሲነጻጸር ይህ የአሁኑ ዘመን ስቃይ ምንም እንዳይደለም ምን እንደሚል ታውቃላችሁ? እሱ ቃል ለእኛም ይገለጽ እንደሚለው ስህተት ነው። ኦኬ የአማርኛ ችግር ነው። የአማርኛ ችግር ነው። አሮ ነው እንግሊዘኛ እንት ትግርኛው ምንድን ነው የሚለው? ሮሜ ብራፍ 8 ቁጥር 18 ትግርኛው ምንድን ነው የሚለው? እንግሊዘኛ ባይብል ያለው ሰው አለ? ወይም ደግሞ ሞባይሉ ላይ ወይ ምኑ ላይ ያለው ሰው አለ? ኦኬ፣ ትግረኛ ምንድን ነው የሚለው? ጮክ በል ጮክ በል እንድታነብል የምፈልገው ይሄ፣ ለእኛም ይገለጽ ዘንድ ካለው ክብር ጋር ሲነጻጸር የሚለው አብሮ ነው። እሺ ቀጥለው። አዎ ለምን መሰላችሁ ይሄን ያልኩት አማርኛው የሚለው ለእኛም ይገለጥ ዘንድ ነው የሚለው ያ ቃል በትግርኛ ምንድን ነው የሚለው ኖ ኖ ኖ በትግርኛ ኦኬ። አባና ምን ማለት ነው? ዩ ሲ ትግርኛው ትክክል ነው። አባናስ ዝግለጥ ዛስ ኢት ዩሲ አማርኛው የሚለው ምንድን ነው? ለኛም ይገለጥ ዘንድ የሚለው ዳትስ ሮንግ። ምንድን ነው የሚያሳየው? ለኛ ምን ይሆንልናል? ይገለጥ ለምን እናደርገዋለን? እናየዋለን እና ይዋልን ክብሩን ነው አለ የሚለው በእኛ ነው የሚለው እንግሊዘኛውን መጽሐፍ እርስዎ የትኛውን ብትመለከቱ ምንድን ነው የሚለው? ከማሁን የያዘ ሰው የለም፣ እንትን ነው